ሰዎች በቀላሉ ሰዎችን መዝጋት ወይም ማግኘት ካልፈለግን ስልካችንን ሳይለንት ሞድ እና ፍላይት ሞድ ላይ እናደርጋለን። አደለ? አንድ ሴት ልጅ በተመሳሳይ አንተ እንደወደድካት እንዳፈቀርካት እንደፈለግካት ሲገባት ወይም ከነገርካት በኋላ እራሷን የኩራት አንተን የመዝጋት ሞድ ላይ ካደረገች ያንን ማድረጓ እንዲጸጽታት እንዴት እንደምታደርግ በዛሬ ቪዲዮ ላይ እናወራለን። የእኛን ተፈጥሮ ተጠቅሜ እንዲሁም ስነ ልቦና ትምህርት ስለ ኤግኖሪንግ ወይም ወንድ ልጅ ሪጀክት ሲደረግ እንዴት ሪያክት ማድረግ እንዳለበት የሚያሳይ ጽሑፍ አንብቤ ነው ይዤላችሁ የመጣሁት። በጣም የምትጠሉት በጣም የማፈልጉት እናንተ ብቻ ሳትኖሩ ሁላችንም የሰው ልጆች ሪጀክት መደረግ ወይም እንዳለመፈለግ ደባሪ ወይም ህመም የሚሰጥ ስሜት የለም። ነገር ግን ያ ነገር ሲፈጠር የምንጠቀምበት መንገድ ወይም የምንሄደው መንገድ ትክክል አለመሆኑ ሞር ደግሞ ይጎዳናል። እንዳልፈለገችው ወይም ስትሞክር ኢቭን ዴት አርጋ እኮ ሊሆን ይችላል። ከዛ በኋላ ስትቀየርብህ፣ ስዘጋ፣ ስትኮራብህ፣ ሌላ ሰው ስትሆንብህ ምንድን ነው መጀመሪያ የምታደርገው? አንተ ጋር ያለው ስሜት ወይም የፍቅሩ ስሜት እሷን እንድትለማመጥ ሊያደርግህ ይችላል። አንተ ጋር ያለው እውነታ እውነት እንደሆነ ልታረጋግጥላት ተመሳሳይ መንገድ ነው የምትጓዘው። ነገር ግን ይሄን ቪዲዮ እስከምታይበት ሰዓት ድረስ የሞከርካቸው ወይም ያደረግካቸው ነገሮች ውጤት ላያመጡ ይችላሉ። እኔ እህት ውጤት የሚያመጣ አንተን ሪጀክት ማድረጉ፣ አንተን መዝጋቷ፣ አንተ ላይ መኩራታ እንዲጸጽታት የሚያደርጋትን ምንም አይነት ወጪ የሌለው በቀላሉ የምታደርገው ነገር ግን የምትፈልገውን አይነት ውጤት የሚሰጥ መታ እንድትጠይቅ እንድትለምን የሚያደርጋትን ሴት ልጅ ምንድን ነው ከኔ ገህት ጋር የተወሰኑ ደቂቃዎችን መቆየት ብቻ ነው ከአንተ የሚጠበቀው ሀይ እንዴት ናችሁ የወዲት ነኝ እንኳን ደህና መጣችሁ ወደ ዮድ ሃውስ እዚህ ቻናል ላይ ስለ ሴቶች ስለኛ ማለት ነው እነግራችኋለሁ ከኛ ሚስጥሮች ውስጥ አካፍላችኋለሁ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን ይህንን ቻናል ታዲያ ባካችሁ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳይረሳ የቪዲዮን ሀሳብ ላይክ ማድረግ እንደዚሁ ከቻላችሁ እና ለሴት ይጠቅማል ብላችሁ ካመናችሁ ደግሞ ሼር ማድረግ ይፈቀዳል እነዚህም ማድረግ በነገራችሁ ላይ አንድ ሰከንድ ነው የሚጠይቀው ሌላ ክፍያ የለው አብራችሁኝ ቆዩ ሁለተኛ አንደኛውን የዚህ ቪዲዮ መጨረሻ ላይ ነው የምናግራችሁ አንደኛው ግን ማድረግ ከሌሉብህ ነገሮች ራስህን መቆጠብ ወይም ስሜትህን መቆጣጠር ግድ ይልሃል አንድ ሴት ልጅ አንተ ሪጀክት ማድረጓ አንተ ላይ መኩራቷን አንተን መዝጋቷን እንዲቆጭ ከፈለግ አንተ ስሜትህን መቆጣጠር ስራ ነው ማድረግ የምትችለው። ሰዎችን ለእኛ ያላቸውን ስሜት ለእኛ ያላቸውን እይታ ላንቀይር እንችላለን። እኛ ጋ ግን ያለውን እኛን የተቆጣጠረን ነገር እየጎዳን ከሆነ ልክ ያልሆነ ቦታ እየወሰደን ከሆነ ያንን የመቆጣጠር ግዴታ እንዳለብን መናገር ነው። ስለዚህ ያንን ጥንካሬ ልታመጣ ይገባል። ያንን ስታደርግ ለእሷ ቴክስት ላክ እያለ ፑሽ የሚያደርግህን ደውል እያለ ፑሽ የሚያደርግህን ስሜትህን ትይዘዋለ። እሱን እንዲህ የምታደርግበት መንገድ ደግሞ በዋነኝነት እያደረክ ያለው ነገር ይበልጥ እሷን እያጋነናት። ምክንያቱም ኃይሏ ምንድን ነው? አንተ እኮ ያየሃት መንገድ ነው። አንተ የሰጠሃት ትኩረት የሰጣት ፍቅር ነው ኃይል ያን እኮ ኢነርጂ ሆናት እንጂ ካጠገብ ከጎረቤት እንዳለች ልጅ አንድ ሴት ናት አላለች። ስለዚህ ያ ኃይል እንደሌላት እንድታስብ ታደርጋታለህ። ትኩረት ደግሞ የሚሰጣት ከዚህ በፊት የሚሰጣት ትኩረት፣ የሚሰጣት ጊዜ በአጠቃላይ ወደ እሷ ይዘህ የምትሄደው ነገር ሲቆም፣ ሲቋረጥ ሴት ልጅ ለምን የሚለውን ጥያቄ መፍጠር ይጀምራል አይምሮዋ ማለት ነው። በጣም ነው የምንወደው በጣም ነው የምንፈልገው። የሚያታልለንም የሚገዛንም የሚያሸንፈንም ትኩረት ነው። እጅግ በጣም ብዙ ጊዜ ነግሬያቸዋለሁ። ስለዚህ ያንን ነገር ከእሷ መውሰድ መቻል አለብህ። ኢነርጂዋ እሱ ነው። አንተን እንድትገዛ፣ እንድትዘጋ፣ እንድትንቀባረር። ስለዚህ ምን ታሳያታለህ? ስሜት የምትቆጣጠር ሰው እንደሆንክ፣ በራስህ የምትተማመን ሰው የእሷ መኖር ኦር የእሷ መጉደል ምንም ለውጥ እንደማያመጣ ሞክርሃል። አሳየታታል ቦታ እንዳለ፣ ፍቅር እንዳለ፣ ግን ከዛ ውጭ የምታደርጋቸው ጦርነቶች፣ ትግሎች ውጤት እንደማያመጡ ቃል እገባልሃለሁ። እሷ አንተን መዝጋትና አንተ ላይ መኩራትን ከመረጠች የዛኔ ራስን ሰብሰብ ስታደርግ ወደ ራስ ስታይ እና ይህንም ማድረግ እንደሌለብህ ስትነግረው ያ ኢነርጂዋ ሲወሰድባት ማንም እንደሆነች እንዲሰማ ስታደርግ ያንተ ፓወር ይታያታል ማለት ነው። ምን አይነት ሰው እንደሆንክ ምን አይነት ስሜትን መቆጣጠር እንዴት ውብ እንደሆንክ ማየት ትጀምራለች። ስለዚህ ያጣችውን ነገር ፊል እንድታደርግ ታደርጋታለህ በቀላሉ ደህን እሷ ወይኔ ይህን የመሰለ ልጅ ነው እንዲያጣሁት ትበል ስትመጣ ኦር፣ መምጣ መንገዷን የምትጠርግበት የመጀመሪያው ስቴፕ ይሄ ነው። በሁለተኝነት በፍጹም ነው ማለት ማድረግ የሌለበት መደወል፣ ቴክስት መላክ፣ ደጋግሞ መሄድ ያለችበት ላገኝሽ እናውራ ብሎ ጥረት ማድረግን ማቆም መቻል አለበት። አንድ ሴት አንተ ላይ መኩራት እንዲጸጽታት ከፈለክ ሶስተኛው እሷ አንተን መዝጋቷ ወይም አንተ ላይ መኩራቷ እንዲፀፅታት አንተ መቀየር መቻል አለብህ። አንተ የእሷን መቀየር ወይም ለአንተ ያላትን ስሜት ቀይራ እንድትመጣ ከምትጠበቅ ላይፍ ስታይል፣ ማይንድ ሴትን፣ ውሎህን ቀይረው። እኔ የሚቀየር ላይፍ ስታይል የሚቀየር ማንነት የሚቀየር ማይንድ ሴት የሚቀየር ምንም ነገር የለኝም። እኔ ባለኝ ነገር ደስተኛ ነኝ። ብቸኛው እየረበሸኝ ያለው የእሷ ሪያክሽን ነው። እሷን መውደዴን ከነገርኳት ካሳወቅኳት በኋላ እሷ የኮራችብኝ ነው እሷ እየዘጋችኝ ነው። ያንን ለምን የሚለውን ጥያቄ ነው መመለስ መፈለገው ካል እሷ ልትመልስልህ ካል ካል ቻለች ጓደኞቿን ጠይቀህ መልስ አገኝ መመላለስ ምንም ለውጥ አመጣም። ስለዚህ በመጀመሪያ ደረጃ መቀየር ያለበት የምትሄድበት መንገድ ነው። ወደ እሷ የሚያመላልስህ ስሜት ነው። ያ ስሜት መቀየር አለበት። ያንን ስሜት ደግሞ የምታጠፋው ወይም የምትቀይረው ራስህን ቢዚ ስታደርግ ነው። ቢዚ ወንድ በጣም ነው የምንወደው። ባውንደሪ ያለው ወንድ በጣም ነው የምንወደው። እነዚህ ላይ በደንብ መስራት አለብ ሁሉም ሰው በሆነ ሰው ኦር በሆነ ነገር እድገት ይፈልጋል። ስለዚህ ወደዛ ወደምትፈልገው ከፍታ ራስን አብዴት የምታደርግበት ሰዓት ነው እንጂ ወደ ታች ወርደ ኤግኖር የተደረግበት የተዘጋበትና የተኮራበት ቦታ ምትመላለስበት ሰዓት ላይም ጊዜ ላይም አይደለም። ስለዚህ አንተ ወደ ከፍታ ትሄዳለ፣ እሷ ደግሞ ያመለጣትን ከፍታ እያየ ትጸጸት። እኛ ሴቶች ነን አንድ ቀን የለከፈንን ወንድ ራሱ በማግስቱ ዝም ካለን ወይም ችላ ካለን ለምን ብለን ምንጠይቅ ነን አይደለም። እንደወደድካት ትኩረት ሰጥተ የጠየቅካት ሴት፣ ዴይት ያደረግካት ሴት አሁን ላይ ያንን ነገር ለመቀየር ራስን አብዴት ማድረግ እንዳለብህ ሙሉ ትኩረትህን ራስ ላይ ሰጥተ ራስን ለማሻሻል ራስን አብዴት ለማድረግ እየጣርክ ከሆነ ከአንተ በተሻለ እሷ ታያለች፣ አንተ ለውጥ የዛኔ ዋው፣ በየጊዜው አብዴት የሚሆን የሚቀየር የሚሻሻል ማንነት ያለውን አጣው ብላ እሷ እንዴት እንደዚህ አይነት ሰው ልዘጋጅ አልኩ፣ ባላፈቅረው እንኳን እኮ ነግሬ በቃ ጥሩ ግንኙነት ሊኖረን የሚችል ነው ብላ ብዙ ነገር ታስባለች። እሷ ትጸጽታለች። እሱን ቃል እገባልሃለሁ። መመለሷም ወይም መምጣቷም የማይቀር ነው። በአንደኝነት መጨረሻ ላይ የምነግራችሁ ሚስጥር እሱ ነው። ነገር ግን መቀየር መጠበቅ እሷ የሆነ ቀን ልትመጣ ትችላለች፣ እሷ በቃ ልታናግረኝ ትችላለች፣ መልስ ልትሰጠኝ ትችላለች፣ ልትወደኝ ትችላለች የሚል ትግሉ ውስጥ ራስን እንዳታቆኝ መቀየር ነው ያለብህ። መቀየር ካልተቀየር ከዛ ትግሉ ውስጥ ቆም፣ እሷን ኮንፈርት ዞን ላይ አንተን ስቃይ ላይ ነው እንጂ የምታስቀምጠው ምንም አይነት ለውጥ አታመጣም። ስለዚህ መቀየር አፕዴት መሆንን እንዳትረሳ ወንድሜ። አራተኛ አንድ ሴት ከዘጋች ችላ ካለች ከኮራችብህ እንዲህ ፀፅታት፣ ያንን ማድረግ የምትችለው ሰላምታ የምትሰማውም ይሁን የምታውቀውም የምታየውን ነገር በፍጹም ነው የምልህ። እሷ በምትፈልገው አንግል እንዳታደርግ። ሁሌም ቢሆን የሆኑ ሰዎች እኛን ኤግኖር ካደረጉ በኋላ የራሳቸውን ቫሊው እኛ ላይ ማየት ነው የሚፈልጉት። ስለዚህ ስታዝን፣ ሲከፋክ፣ እሷ ኤግኖር ስላረገች ስለዘጋች በእሷ ፍቅር ምክንያት ዋጋ ዝቅ ሲል እንድታይም እንድትሰማም እንዳትፈቅድላት። እነዚህን ስህተቶች ከሰራክ እንኳን አንተን ማጣቷ ወይም አንተ እሷ ህይወት ውስጥ አለመኖር እንዲጸጽጣት ቀርቶ ከዚህማ፣ እንኳንም ቶሎ እንደዚህ አድርጌ ኩራሴን አሸሸው፣ ይህንን ካልዘጉ ይሄን እዚህ ላይ ካልቆረው ይሄን ችላ ካላልኩት ማንን ላረግ ነው ታዲያ? ብላ እርግጠኛ ትሆናለች፣ የሰራቸው ሥራ ልክ እንደሆነ። ነገር ግን አንተ ጥሩ እስክሆንክላት ድረስ በሰዓቱ እንደወደድካት ከነገርካት ካሳወቅካት፣ ውጭ ከዛ ውጭ ያለው የእሷ ጉዳይ ነው የሚሆነው። የራስህን ጉዳይ ግን ጥብቅ አርገ ልትይዘ ይገባል። እሷ አልፈልግህም ስላለች፣ ስለዘጋችህ፣ ህይወቷ ውስጥ አክሴፕት ስላላረገች ምንም አትሆንም። አንተ ለደቂቃ ወይ ሊደብር ይችላል። በነገር ላይ እሷ እሺ ስላለች ወይም የእሷ ፍቅር ምናምን አይደለም፣ እምቢ መባልህ ነው ብዙ ወንድን የሚያሳምመው ወይም የሚጎዳው ብዙ ጊዜ ስታክ አርጎ እንዲቆይ የሚያደርገው። ስለዚህ ሪጀክሽን ምንም ማለት እንዳልሆነ ብዙ ሰው ላይ የሚያጋጥም እንደሆነ አምነህ ተቀብለህ ሙቭ ሆናል ደስተኛ ሆነህ እንድታይ። አሁን አንድና ሁለት ላይ ያነሳናቸው ነገሮች አሉ አደለ? ለውጥህ፣ እየሞከርክ ያለውን አዲስ ነገር እየወደድክ ያለው ነገር፣ ወይም እያደረግክ ያለከው ነገር ደስተኛ እንዳደረግክ ሁሌ ሰዓት ቢዚ መሆን የሚገባህ ልጅ ስራፈት ፈት እንደሆንክ እንድታምን በየሰከንዱ ሶሻል ሚዲያ ላይ ፖስት ማርክ ስትሪ መቀያየር፣ እሱ የፋራ የቀረ ፋሽን ነው። ያንን እንዳታደርግ። ካደረግክ ግን እያደረግክ ያለው የዋልክ ያለው ቦታ ደስታ የሚሰጥህና ሙቮን እንዳደረግክ የሚያሳያት መሆን አለበት። ትከታተልሃለች፣ ቃል ይገባልሃለሁ። እንዳዘንክ እንድታቅ አትፍቀድላት። ይሄ ልጅ ሌላ ቦታ ሙቭ አደረገ፣ ሌላ ልጅ ዴት እያደረገ ነው በጣም የምትወደውን ልጅ አገኘ ምናምን የሚሉ ነገሮች ነው መስማት ያለባት። ከአንቺ በኋላ ሌላ ሴት አናገር ሌላ ሴት እያየ አይደለም አሁንም ሙክ ይወድሻል ምናምን የሚሉ ወሬዎችም መስማት የለባትም፣ አንድ ሴት ኤግኖር ካረገች። ስለዚህ እነዚህ ነገሮች ላይ ጠንቃቃ መሆን መቻል አለብህ። ኦልሬዲ በቃ እሷ አልፈልግ ብለ ሄደች። ከሄደች በኋላ የሞከርከው ሙከራ ካልሰራ እዛው ስታክ ማድረግ የለበም። ስታክ ካደረግ አሁን የሃዘኑን ነው የምታየው። መደበርክል ምትይወዱ የ ሚያስጣሉ ያለፈባቸው እስር ቤት ውስጥ የሚጠቀሱ ጥቅሶችን ምናምን ከሆነ ስትሪ ላይ የምታነባው መደበሪዋ ታደርግል። ስለዚህ መራመድህን ደስተኛ መሆን የሆነ ሰው ህይወት ውስጥ ኖራ ልኖረ ያን ያህል በህዝድ እንደማደርግ መሄድ ካለበት ሄዳለ ህይወት ስለሚቀጥል እዛ ውስጥ እንዳላረክ ልታቅም ልትረዳ የሚገባል። ለዛኔ እሷ የምትሰማው የምታየውም ስላንተ የምታውቀው ነገር ፖዘቲቭ ሆነ የተሻሻለ እንደሆነ ውብ እንደሆነ የደስታ የተሞላበት እንደሆነ ስታውቅ ውብ ስፍራ እንዳመለጣት መኖር ማንም ሴት የምትጓጓበት ምቾት ያለበት ቦታ እንዳመለጣት ሲሰማ ትጸጸታለች፣ መመለስም ትፈልጋለች፣ ቃል እገባለሁ። ስለዚህ ምን ማድረግ ነው ያለበት? አንድ ወንድ ልጅ ሪጀክት ሲደረግ ሪጀክት በመደረጉ ከመናደድ ይልቅ ለበጎ እንደሆነ አምኖ ራሱን አብዴት አድርጎ ደስተኛ መሆኑን የተሻለ እንደሆነ ሌላ ሴት እንዳለች ማሳየት ነው ያለበት። አምስተኛው አንድ ሴት ልጅን አንተን መዝጋቷን ወይም አንተን ሪጀክት ማድረጓን እንዲጸጽሳት የምታደርገው እስካሁን ያነሷቸውን ሶስት ነገሮች ካደረግክ በኋላ ስትመጣ እኩል ስትሆን ነው። እንደማትፈልጋት ስትነግራት ነው። ለሰዓታትም ለደቂቃ ለሳምንትም ሊሆን ይችላል። እንደማትፈልጋት ስትነግራት። በእርግጠኝነት ነው የምልህ አንተ ማጣቷ እየጸጸታት ትኖራለች እንዴት ይሄንን ማድረግ እችላለሁ እኔ እንድትመጣ ነው እኮ የምፈልገው እስካሁን ያነሳኋቸውን ሶስት ነገሮች ማድረግ ነው የመጀመሪያው ወደ እሷ እንድትለምን እሷ እንድታሳድድ እሷ ጋር እንድደውል የሚያደርጉ ነገሮች ማስቆም ነው ያ ማለት እሷ ላይ እየጣልከውን አይነን ወይም ለእሷ የሰጠውን ትኩረት መውሰድ ነው ያ ኢነርጂዋን ትወስድባታል የመጀመሪያው ማለት ነው ሁለተኛው ቀላል ራስን መቀየር ነው። ራስን ስትቀይር፣ ስታሻሽል፣ ሲያምርብህ፣ ውብ ስትሆን፣ አስተሳሰበ ሙሉውም ሲቀየር ያ ራሱ አትራክሽን ራሱን የቻለ ነው። ደን ደግሞ ምን ተባብለናል? እነዚህ ሁለት ነገሮች አቅም ከሆኑክና ውበትህ ከወጣ ማንም ምንም እንትን የማይቀይረው ማንነት ትገነባለህ። በዛ ደግሞ ደስተኛ እንድሆን። ደስተኛ ከሆንክ ከራስ ጋር በፍቅር ከወደድ ከራስ ላይ ትኩረት ካደረግ ላላማክ ስትሮጥ ቢዚ ትሆናለህ። ድንበር ያለህ ትሆናለህ። እስቲ አንድ ሴት ፈልገህ ታገኛለህ። እዚህ ቦታ መታ ማረፍ ማትፈልግ ይሄንን ወንድ ወይን ያምን ለጠኝ ብላ እድሏን ለመሞከር ማትመጣ ሴት የለች። ትመጣለች፣ በደንብ ነው የምትመጣው። ስትመጣ ኩል ሁን፣ ተረጋጋ እንደማትፈልጋት በቃ ድሏ እንዳመለጣት ንገራት። የዛኔ እንዴት እንደምትጸጸት ረር እያለች ትኖራለች፣ ትከፋለች፣ ታዝናለች። በጣም ነው ሞዳት አብራኝ እንድትሆን ፈልጋለሁ ካለክ ትንሽ ግን አንተም የእሷ አይነት ስሜት የአንተ አይነት ስሜት የደረሰብን እንድትቀምስ ፊል እንድታደርገው ማየት ደባሪ ስሜት እንደሆነ ደግማ እንዳታደርገው ልታስተምራት ይገባል። ከዛ ውጭ ግን የኔ ምክር የጽጽራት እንድትቆይ ሌላ ወንድ ላይ ያንን እንዳታደርግ ፈልጋለው ሁል እንደሆንክ ጽና ነው። ምክንያቱም ሪጀክት አንድ ያደረጉን ሰዎች ደግሞ ለማድረግ ምንም አይሳ ናቸው። ምናልባት ከአይንህን ከሷ ላይ ሰላነሳ ኬሳር የከለከልካት አቴንሽንም ፍለጋም ሊሆን ይችላል የመጣኸው አእምሮበታል። በጣም ደስተኛ ነው እንደዚህ ሆኗል የሚለውን ወሬ ሰምታ አይታ ሊሆን ይችላል የመጣችው። ስለዚህ እርግጠኛ መሆን መቻል አለብህ ህይወት ውስጥ ኢንቫይት ከማድረግ ህይወት ውስጥ ከማቆየትና ፍቅርን በስነስርዓት ከመጨመር በፊት እርግጠኛ መሆን መቻል አለብህ። በእሷ ስሜት ላይ አይታ ወይም ሰምታ የመጣችው ነገር እስካም ሊሆን ሰለሚችል ስለዚህ ስትመጣ ኩል መሆን ሴት ልጅን አንተን ማጣቷ እንዲያደርጋት ያደርጋታል። አንደኛው ሁሉንም እስካሁን የነሷቸውን ነጥቦች የሚመልስልን እነሱን ለማድረግ ትልቅ አቅም የሚሆን ወይም ትልቅ ኢነርጂ የሚሆን ነገር እሷ ሪጀክት ስታደርግ ያንን ላለመቀበል መታገል የለብህም ወይም ያንን ከተቀበልክ በኋላ እሷን ስለመበቀል እሷን ስለማናደዱ ወይም እሷ አንተን ሪጀክት ማድረጓ እንዲጸጽታት የምታስበው ሀሳብ ላይ ስታክ ማድረግ በፍጹም የተሳሳተ መንገድ ነው። ማንም ሰው የበደለውን ያሳዘነውን በተለይ የጎዳውን ሰው እንትን ለመበቀል በየደቂቃው ላይ ያስብ ይችላል። በምን ላገኘው፣ እንዴት አድርጌ ይሄን ስሜት እንዲሰማው ላድርገው የሚለው ሀሳብ ይመጣል። ያ ሀሳብ ልክ ሲመጣልህ ማድረግ ያለብህ በአሁኑ መንገድ ነው፣ ፖዘቲቭ በሆነው መንገድ ብቻ፣ አንተን እንድታይክ እንድትመለከት ያደረገችው ነገር ልክ እንዳልሆነ እንድትማርና እንድትጸጸት በትክክለኛው መንገድ የሚያደርጋት ይሄ ነው። ነገር ግን እዚህ ስሜት ላይ እስታክሆንክ የሚሰጥ ምንድነው ኔጋቲቭ ሀሳብ ነው። ማይንድ ሴትም ሀሳብም የምታቅደውም ነገር ኔጋቲቭ ነው የሚሆነው ምናልባት ከሌላ ሴቶች ጋር ሆኜ ቲየኝ ዋጋህን ዝቅ አድርጋ እንድታይክ ከሆነ ቦታ የሆነ ቦታ የምትሄድ እንደወቅ እንድታስብ ነው የሚያደርገው። በጥፊ ልበላት እንዲሆነ ቃል ልናገራት ነው የሚያስብልክ ያ ንግግርህ እንደሆነም ጭራሽ ልክ እንደሆነች እንድታስብ ነው የሚያደርገህ። ስለዚህ ራስን ከኔጋቲቭ ሀሳብ እንድታወጣ የሚያደርግ ስለ በቀል ሀሳብ እስታክ እንዳታረክ በቃ እሷ ስለ በቀል እሷ ያንተ የተሰማህን ስሜት ወይም ሪጀክት መደረግ ነው የሚያሳምማችሁ ብያለው። ሪጀክት የምትለዋን ቃል ላይ ወይም እሷ በአንተ ኢግኖር መደረግህ የምትለው ሀሳብ ላይ ከሆነ ስታክ ያደረግከው ራስህን ነው የምትጎዳ እሷን በሆነ ነገር በትንሹ ልትጎዳ ትችላለህ ግን ያ ያደረግከውን ነገር ራስህን እንድትጸጸት እሷን እንድትጸጸት አደርጋለሁ ብለህ ራስህን እንድትጸጸት ትሆናለህ የሞኝ ስራ እንዳትሰራ ስታክ እንዳታደርግ እንድትበቀላት ወይም እንዲጸጽታት ከፈለክ ብቸኛውን መንገድ አሁን ነግሬሃለሁ እስከ መምጣት መታ እስክትለምንህ አንተ እንድትሳድድህ ምናልባትም አንተ እሷን ለማግኘት ያደረግከውን ነገር ድጋሚ ስታደርግ ታያታለ ወይም ያስደርጋታል። አሁን ያነሳውል ሶስት ነጥቦች ወይ አራት ነጥቦች፣ ያንን ስለማድረግ አስብ። ያንን ደግሞ የምታደርገው ራስ ላይ ትኩረት ስታደርግ ነው ራስን ስትወድ ነው ሌላው ሰው አንተን አይቶ መምጣት የሚችለው። በጣም ቀላል ሀሳቦችን ያነሳት። እነዚህን ለማድረግ ግን ሀሳብክ ይሄ የሪቬንጅ ወይም የበቀል ሳይሆን እንዲጸጽታት ምን አይነት ነገር እንዳጣች ስታስብ ፖዘቲቭ ይሁን። ፖዘቲቭ ከሆነ ወደደችም ጠላችም ራሱ ጊዜ አንተ ላይ የምታየው ስለ አንተ የምትሰማው ስለ አንተ የምታውቀው እና አንተን የምታይበት ነገር ጎትቶ ያመጣታል። ለእሱ ቃል እገባልሃለሁ። አንተ ለራስ ግን እዚህ ስሜት ላይ ስታክ እንዳታደርግ ወይም ለእሷ ያለ ስሜት ላይ እሷ ያደረገችህ ነገር ወይም እሷ ሪጀክት ያደረገችህን ነገር ትኩረት አታደርገባት። እሱ ነው ስህተት የሚሆነው። በቀላሉ እንድትመጣ ታደርጋታለህ። በቀላሉ አንተ ማጣቷ ወይም አንተ ላይ መኩራቷ ተንችላ ማለቷ እንዲጸጽት ወደዳችሁት፣ ካመናችሁት፣ ከተቀበላችሁት ለእኔ በላይክ አሳውቁኝ። ለሌሎች ከጠቀመ ሼር አርጉ። ኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቸው ሰላም ኑሉ።